እሚ ነው ወይ የምትፈልገው? አወራሩ ልክ ስላልሆነ ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ውድ እና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ያው ብሩኬና ሀይሚ ናቸው። በዳኒ ምክንያት እንግዲህ የተለያዩ ቪዲዮ ተለቀቀ ነው ሰሞኑን፣ ትላንትም፣ ከዛ በኋላ ከዛ በፊትም ማለት ነው እና አሁንም ቪዲዮ ተለቆ እንግዲህ አይታችኋል። ዳኒ ዳኒ የሚባለው ጋ እንግዲህ ከብሩኬ ጋር ተያይዟል። ብሩኬ ምን እንደምትፈልገው የእናሷን ለማለያየት ነው ሀይሚን ነው የምትፈልገው ወይ ብሎ እንግዲህ ፊቱን እንትን ብሎታል። ብዙዎቹ መሀል እየገቡ እንግዲህ እንትን እያሉ ነው። በቤቱ ነው መሰለኝ ሄደው፣ ብሩኬ ቪዲዮ እስከ መጨረሻ ባላይም ማለት ነው አይሚ እንግዲህ በመሀል ሰላም ልታወርድ እየተጨነቀች ነው። ብሩኬን ይዛ ወታለች። ማን ነው ስሙ ያ ዩቱበር ነው ከነ ሩታና ብርሽ ጋር የሚሰራው ልጅ እሱ መሀላቸው ነው እንግዲህ ያለው። መሀላቸው ገብተዋል በቤቱ ማለት ነው። ቡጡቡጥ ተጀምሯል። ቡጡቡጡ እንደቀጠለ ነው። እንግዲህ መጨረሻው መች እንደሚያልቅ አናቅም። መጨረሻውን መች እንደምናይ አናቅም። እንግዲህ ሀይሚያ አብራው ነው ያለችው። እሱ እንግዲህ ምንድን የምትፈልገው ሀይሚን የምትፈልገው እኔና ሀይሚን ለማለያየት ነው እያለ ነው እንግዲህ። ብሩኬ ቪዲዮን አይታችሁ ከሆነ እስከ መጨረሻ አላየውም እኔ ከክርታ ጋር ትኔ ስራ ላይ ነኝ፣ ግን አይቻለሁ፣ ግማሽ ምናምን የሚሆን አይቻለሁ እና ብሩኬን ይዞት ይዛ ወጣች። እንግዲህ ሀይሚ ማለት ነው። እና ውዶቼ መጨረሻውን እንግዲህ እና ያለን መጨረሻውን እና ያለን ስራ ነው እንግዲህ ድራማው እንደቀጠለ ነው። ድራማ ነው እንግዲህ ድራማ ነው፣ ስራ ነው፣ ዩቱብ ነው። ይስሩ። ይሄን ብዙ ጊዜ ነው የምለው በአብርሽና በሩታ ላይም ማለት ነው። እና መጨረሻው እና ያለን እስቲ ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ፣ ነበር የነበራችሁት ላይክ አድርጉ። እስቲ አይከፈልም ላይክ ቻናሌ በጣም ሞቷል። በዛ ላይ ደሞ መሆን የተመለሰ ግን ቪዲዮ ቢዚ እየሆንኩ ነው። ሰርቼ ለቀኩ ራሱ አይደለም። እና ውዶቼ አላህ ሀገራችን ሰላም ያድርግልን። አገራችን ወደ ሀገራችን በሰላም ይመልሰልላችኋለሁ። በሌላ ቪዲዮ እስከምንገናኝ አሰላም አለይኩም ረህመቱላሂ ወበረካቱ።